ቀጥል፣ አለች። አይዞሽ ደርሰናል፣ በጣም ይቀርታል። አሁን ቀጥታ ይኸውልሽ ወደ እዛ ወደ አዲስ አበባ እንሄዳለን። እድሜ ለወንድሜ። አሁንም ታገኘው? በስንት መከራ በስንት ስቃይ ወንድሜ፣ አመሰግናለሁ። አሰቃዩ ካንተ ነው።

ምቾትና ቅንጡነትን በመገንባት የሚታወቀው ሪያልቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20 ፐርሰንት ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውልልን። ሪያሊቲ ሪል ስቴት to deliver ዛሬ ከአንድ ሰው ጋር ተቀጣጠረ ያለው ዋናው የሱዳናዊው ቀኝጅን የተባለው ከሱ ስር ሆኖ የሚያዘው እሱ ነው። ሱዳናዊን በግል የሚያገኘው ሰው የለም። እውነት ለመናገር ሱዳናዊውን ለማግኘት የሚሞክር እንጂ በአካል ብዙም እንደማያገኙት ነው መረጃ ያለኝ። ከአካባቢ ነው፣ ራቅ ያለ ቦታ ነው የመረከው። ምን ማለት እዚህ እናውራ። ምን ችግር የለውም። ይችላል ንግባና እዚህ አካባቢ አይ እዚህ ነበር እኮ የተስማማነው። አይ ሳባ ስለምትላት ሴትዮ ምንም ማቀው ነገር የለም። በቀባክ ባክ እየነገርኩህ ነው ያሉት። እያስጠነቀቁህም ነው ያሉት። ሳባ አጇ መረዥም ነው። ማለት ብዙ ሚስጥሮች አሉ። ሲቀጥል ደግሞ ይ ሱዳናዊው በጣም ብዙ ብር እንዲከፍል አድርጎኝ ለምስጋናው ነው፣ ለወንድሟ እንድከፍል አድርጌ እንድትታገት ያደረግነው እዛ ነው። ማለት እንድትገደልም ያላደረግነው ነው እኛ ስለሆን ነው። እንድትገደል ይፈልጋል እሱ። ለእህቴ ተጠያቂ ከሱ ነው፣ መታገጥ ከሱ ነው። ዝም በል አንዴ፣ ዝም በል ይኸውልህ፣ ጫጫት አይሰማኝም። ይኸውልህ አንተ ራሱ ዝም በል፣ ዝም በል። እህቴ መታገት ተጠያቂ ስንት ነገር ነው ያደረጉት? እኔ አያስፈልግም። አንተ ራሱ ብር ተቀብለሃል። አፍን ዝጋ። እንዳንዴ እውነቱን ስነግረው የዛኔ እውነቱን ተጠጋግሮ እናንተ የጨረስነው እህቴን አጥቼ ገንዘቤን አጥቼ እንደገና ልታሰር ወይኔ ቤት ልውደቅ። ስለዚህ እውነቱን ልናገር ፈልጋሉ። ለምን እውነቱን አትናገርም አንተ? ሞት ነው የምፈልገው ስለምን ሞቶ ይህን ነገር ካወጣ እኔ ሚስጥሩን ካወጣ እናገራለሁ። ገድዬ እኔ ብሞት ይሻለኛል። ሰንዳፋን ያለችው በመጨረሻም ያለችበትን ቦታ አውቀናል

አንተ ውሻ! እዚህ ያረጋታል። አይዞሽ ሳባ፣ አይዞሽ ደርሰናል። በጣም ይቀርታ። አሁን ቀጥታ ይኸውልሽ ወደዛ ወደ አዲስ አበባ እንሄዳለን። አይዞሽ፣ ሕክምና የሚደረግልሻል። አንተ ዝም አፍህን ዝጋ፣ ና! እሺ፣ መኪና ይዘጋጅ። አይዞሽ ሳባ፣ አይዞሽ። ውድ ቤተሰቦች ከሰዓታት በኋላ ተመልሰናል። ሳባን እንግዲህ አሳክመናት ያው የጤና እክል ብዙም የለባትም። ዛሬ ስቃይ ቀን ነው። ከሰንዳፋ ወደኛ ኛ መቆያ አምጥተናታል። ሰንዳፋ አካባቢ ነበር ያገኘናት ሳባን ለመጨር ለአንዴና ለመጨረሻ ጊዜ ያገኘናት ብዬ አስባለሁ። ማለት ግራ ገብቶኛል እየተፈጠረ ያለውን ነገር። ሳባ እንዴት ነሽ? ና እንዴ አም፣ ማነክ? እኔ ተመስገን እባላለሁ። አንቺን ስፈልግ የነበርኩ ከታገትሽ ጀምሮ ሳፈላልግሽ የነበርኩ ሰው ነኝ እ እድሜ ለወንድሜ አሁን ማታገኘው በስንት መከራ በስንት ስቃይ ወንድሜ፣ አመሰግናለሁ። አሰቃዩ ከአንተንም ማለት ወንድምሽ እንዳገኘሽ ነው የምታስቢው። ታዲያ ሌላ ማን ያገኘኛል? እሱ በእኔ ጨክን አንተ ነህ ፈልጋ ያገኘሃት እንዴ? ነገረኝ እስኪ። አንተ ነህ ሰባዬ? ከነሱ ጋር አንድ ላይ ተባብረን ያገኘንሽ። አንተ ተባብረን ያገኘሃት አንተ ማፈሪያ። ያው ሁሉም ነገር እንዳለ ነው። እባክህ ይህን ነገር እሷ ቢያንስ መስማት የለባትም። ህማማን ብናስተማምናት አይሻልም? ደህና ነች፣ ምንም አልሆነችም። ዶክተሩ ያለ እንትን ያለ ማለት ነው እንጂ ደህና ነች ብሏል። ምንድን ነው የተፈጠረው? ለምንድን ነው እንደዚህ የታገትሽው? ታውቂያለሽ? እሱን እስቲ ንገሪኝ። አንተ ተው፣ በማይገባ አትግባ። እኔ ማንም አላገተኝም። ለቤተሰቦች ክኑርላቸው ማን ያገተሽ? ስለዛ ሱዳናዊ መስማት ትፈልጋለሁ። እኔ አልታገትኩም፣ መኖሪያ ቤቴ ነው፣ አልታገትኩም። እርግጠኛ ነሽ? ይህ ወንድም ያለ አገኘኝ። ጠስቼበት አስፈራርተውሽ ነው። አንተ አያገባህም እኮ እዚህ ውስጥ አንተ የሚመለከተ ነገር የለም። አንተ ማነክ እባክህ፣ ለቤተሰቦች ክኖርላቸው። ስለዚህ ነገር አያገባህም። ተወኝ ትንሽ አረፍ ብል ነው የሚሻለው። አንተ እርኩስ! እንግዲህ፣ በመጨረሻም አገኘናት። ማትገኝ መስሎ ነበራ። እስቲ ለመጨረሻ ስታገች የነበረውን ነገር ታስታውሻለች? እኔ ምንም አላስታውስም እንዴት እንደሆነ። ለማንኛውም ሌላው ነገር ትርፍ ነው። እህትሽን ማግኘት ትፈልጊያለሽ? እህት የት ናት ያለችው? ትደርሳለች እስካሁን ኦልሬዲ ደም ተቃርባለች። የኔ መድረሻዋ ነበር ትንሽ ክለለች። ደህና ናት ግን እሱ ደህና ናት ምንም አልሆነችም አለች። ብዙ ጊዜ ሆነሽ ከእህትሽ ጋር ከተገናኘሽ ቆይቻለሁ። በጣም ካገኘት ኦልሬዲ ደርሳ ይሆናል። ካሜራማኖች ምልክት እያሳዩኝ ስለሆነ ትጋባለች አይዞሽ፣ አንቺ ብቻ ደና ሁኚ። በጣም ብዙ ጥረናል፣ በጣም ስንፈልግሽ የነበር ሰውነሽ መከሬን በላው ተሆኝ እስኪ አሁን ቢያወሩት ምን ዋጋ አለው? እህቴ ግን ደና ናት? ደናነች፣ ናርዶስ በጣም ደናነች። ምታገኛት ነው የሚሆነው። ዋና አንቺ ደህንነት ነው። ዶክተሮቹም ደናነች ስላሉ አትጨናነቂ። ወደኛ ቦታ ስትሻለ ያው መሄድ ስላልፈለግሽ ነው ወደ እህትሽም ጋር ብቻ ችግር የለውም እባክህ ካሜራማን ናርዶስ ደርሳለች ያሉ እባካችሁ አስገቡልኝ አልሰማችም እህቷ መገኘቷ አዎ ጥራልኝ አይዞሽ እሺ ረጋ ቤ እንዳትደናገጪ አይዞሽ ናርዶስ እባክሽ ጊቢ እህቴ እህቴ እህቴ እንደት ነሽ

አሁን ሁሉንም ነገር ተናገራለሁ። በቃ አታስጨንቅያት እባክሽ። ምንም ወደ ሆስፒታል ውሰድሽ ጥ ድሆኑንጥ በድሆኑን ግን የምር ደህና ነሽ? የምር ምንም አላደረጉሽም? ቤት ሄጃለሁ፣ ደህና ነኝ። አሁን ደህና ናት ብለዋል ዶክተሮቹ። አቅም ብቻ አጣው፣ አቅም አጣው። በምን ቀን ነው ግን እዚህ ነገር ውስጥ የገባሽው? በምን ቀን ነው ግን? የምር ደህና ነሽ? እባክሽ ንገረኝ። ጠላት የለኝ ምን ለዚህ እንዳበቀኝ ምን አውቃለሁ። አሁንም አደብቂላት ለዛ ሱዳናይ አውቃለሁ። ሁሉም ነገር አውቃለሁ። መደበቅ በቃ አይጠበቅብሽም። ከበፊትም ታያልኩሽ። ለዚህ ፈርቼ ነበር። የሆነ ነገር እንዳታወኝብኝ እንዳላጣሽ ብዬ ነበር። እነዛ ስልሽ ነበረ ግን አንቺ ምቀኝነት ነበር የመሰለሽ በሰዓቱ። አሁን ተዉት፣ ሁሉንም አደፍኒ ትኔ ብቻ ሁሉንም ነገር እርሱት በቃ የተጎዳው ከኔ ታውት በቃ እንጂ ብቻ የለሽም። ሁላችንም ነው የተጎዳነው። አንቺ ይሁን ነገር ብትወኘብ ምን ነበር የምሆነው? ምን ነበር የሚውጣኝ? ነገር እንስቲ ቃታ እባክሽ፣ እሷን ማታስጨንቅያት ከዚህ በላይ ሌላ ነገር አያስፈልግም። ትንሽ ተረጋጋ ብለን ነው። ከሁለት ሰዓት በላይ ተኝታ ነበረ። ድካምም አለባት። ዶክተሩ በአግባቡ እንክብካቤ ያለማግኘት አንዳንድ የነገረን ነገር አለ። በግልም አዋርቷታል። በግል ያዋራት ነገር አለ ስለ ጤና። ያው ለእኛ ግዴታ መናገር ስላልነበረበት አልተናገረም። እሱን ራሷ የምትናገር ነው የሚሆነው በኋላ ከፈለገች። አሁን አንቺ እህትሽን አግኝተሻል። እህትሽ ደግሞ ለዚህ ሁላ ነገር መልስ የምትሰጠን በጉጉት ስንጠብቃት የነበረችው ሳባ በመጨረሻም እጃችን ገብታለች። ዋናው እሱ ነው። ሁሉ ነገር ሰላም ስለሆነ አሁን ተረጋጊና፣ እሷ እውነቱን እስክትነግረን ነው እንጂ ያለው ነገር አሁን ቢያንስ በህይወት ነች። ጤንነቷ ላይ ያው ዶክተሩ በግል ካናገራት ውጭ ያለው ሁሉም ነገር ደና ነው። ያንድ ዶክተሩ ለብቻዋ ስላዋራት እሱን ለአንቺ የምትነግርሽ ይሆናል። እኛ ፊት ያላወራችሁ ነገር አለ። ስለዚህ ትጨናነቂ። ሳባ ይዞሽ እሺ። አሁን ተሽሏታል። አንቺ ብዙም ውድ ቤተሰቦች ያው ከግጭቱ በኋላ ተመልሰን ተገናኝተናል። ጤንነቷም ደና ስለሆነ እህትየውም ናርዶስ እንድታወራ እፈልጋለሁ። እህቴ መናገር አለባት ብላለች። እንደውም ጊዜ እንስጣት ብለን ነበረ። ማስጨነቅም ከባድ ነው። ጊዜ እንስጣት ብለን ነበር። ናርዶስ ግን ታውራ፣ መናገር አለባት ስላለች እንድትናገር ነው። ሰም ፈቃደኛ ሆነች ነበር። ምንድን ነው መናገር ምትፈልጊው? እኔ እንዴት እዚህ ውስጥ እንደገባውም አላቅም፣ ብቻ ግን ሲቀጠቅጡኝ ሲደበድቡኝ መከራና ስቀኝ ሲያበሉኝ። እዚህ የገባሽበትማ የገባሽበትማ ታውቂያለሽ። እባክሽ ስለዛ ሱዳና ያለውንም ነገር ሁሉንም ነገር ታውቂያለሽ። የሱዳናዊው ቀኝች ነኝ። ሲቀጠቅጠኝ ሲደበድበኝ መከራን ሲያሳየኝ መኝትንም ቅድም አይታችሁታል። መሬት ላይ ደው ስተኝ የነበረው ለምን ለምን ቆሎና አንድ ደረቅ ዳቦ ወይ ቆሎ ነገር ነው የበላሁት ደረቅ ሄድ እንኳን በልጭ ብቻ በመከራ ነው። በቃ ድካም አለብኝ። በእግሩ አንዴ በቦክስ አንዴ በእግሩ አንዴ በዱላ አንዴ በሰንሰለት ሲቀጠቅጠኝ ነው ያለው የቆየው። እስከ ዛሬ ሚደርስልኝ አጥች። እህቴ ምክር ብሰማ ኖሮ ለዚህ ሁላ ነገር አልጋለጥም ነበር። እዛንም ሚስጥር ባላወቅኩ ኖሮ የሱዳናዊውን ነው ሚስጥር? ምን ሚስጥር ብታውቂ ነው እንደዚህ ግን ለማይሆን ሰቃይ ውስጥ የተዳረግሹ? ከመጀመሪያው ጀምሩ፣ ከዛ ሱዳኔ ጋር እንዴት እንደተዋወቅሽ፣ እንዴት ስራ እንደጀመርሽ ማወቅ እፈልጋለሁ። ስሽም እየነገርሽኝ ነበር፣ ያኔ ፓርክ የተገናኘን ጊዜ ታይ ስላት ነበረ ብዙ ብር ማምጣት ጀምራ ነበር እያልሽ እየነገርሽኝ ነበር። እንደነገርኩህ ያው ዘይት እና ሽንኩርት እላለሁ እንጂ ድብቅ ነገር እንዳለ እርግጠኛ ነኝ። ምክንያቱም በአንድ ጊዜ እንዴህ አይነት ብር ምንም ብሰራ ምንም አታመጣው። በአንድ ጊዜ ያን ሙሉ ለውጥ ማየት አችልም። እና እባክሽ ንገሪ። ዛሬ አንቺ ላይ እንደዚህ ሆነች፣ ብዙ ሰዎችም አሉ ከስር ሴቶች፣ ብዙ የሚጎዱ ሴቶች አሉ። ቢያንስ ለእነሱ ስት አንቺ ላይ የደረሰብሽ ነገሮች እነሱ ላይ እንዳይደርሱ ማድረግ አለብሽ። እባክሽ ንገሪ፣ እሱ ያግዝሻል። ምንም ነገር ተንግዶ አይፈጠርም። እባክሽ ንገሪ ነው እሱ ህይወት የለውም እንዴ? ቤተሰብ ልጅ ስንት ነገር የለውም እንዴ? እሱም ለቤተሰቦቹ ይኖረላቸውን የሚያዋውንደና ነኝ በቃ ወንድሜንም እዚህ መከራ ውስጥ የከተትኩት እኔ ነኝ። እኔ እዚህ ውስጥ ባልከተው ኖረ እኔ ችግር ላይ አወድቅም ነበር። ስለምን እያወራሽ ያለ ሁለታችሁም? ብቆይ ስራ ከጀመራችሁ በኋላ ሴጣን ሆናችኋል። ሲጀመር ማን እንዳሳገጠሽ እንኳን ታውቂያለሽ? እስኪ ንገሪኝ፣ ማን እንደሸጠሽ እንኳን ታውቂያለሽ? አይደለም። ይህ ወንድሜ ወንድሜ ብለሽ የምትሰፈሰፊለት ሰው ሰው ነው የሸጠሽ። ለብብር ብሮ ገባሻ እኔም አውቀውን ነገር ነው የነገርኩሽ። ይህን ስራ ሲጀምር አልጀምሪ ብዬ ብዙ ቀን ነግርሻለሁ። ብዙ ነገሮችን መክርሻለሁ። እንደ ታናሽ ግዴታ፣ ታናሽ ስለሆንኩ ብቻ ብዙ ነገር አላውቅም ማለት አይደለም። ተይ ይጎዳሻል ብዬሽ ነበር። አንቺ መግባት ሳያንስሽ እሱንም አስገባሽው። ይኸው ሁለታችሁ ሆና እንዲሆናችሁ ቀራችሁ። ወደርሽም ጠላሽም ካላመሽ እሱ ይነግርሻል እሱን ነው ታገሽ፣ ያለ ሸጠሽ የገዛው ወንድምሽ ነው ራሱ በቃ የተናገረው ነገር። ለምን እንደምትከራከሪ እድሜ ዘመን ሽነሱ ትከራከሪ ነው እንዴ? በእኔ ነው የሚጨክ ነው። ይሄውልሽ እንደዚህ ስለሆንሽ ማለት ነው አላዘንኩልሽም። እሺ፣ ምክንያቱም እነግርሻለሁ፣ ይሄ ነገር እንደሚፈጠር እነግርሻለሁ። ምንም አንቺ ለብር ብለሽ ራስሽን እኮን ያጣሹ ገባሻል። እና ምትለወጭ መስሎሽ እንደዚያ ነገር ውስጥ መግባት ነበረብሽ? እስቲ ንገሪኝ። ይፈጠራል ብዬ ማስጀመርኩ እና አንቺ ስለጀመርሽ ቢያንስ እንኳን ምን ላይ ምን ይሁን ጥሩ ይሁን መጥፎ ይሁን ስራውን ሳታቂ ወንድምሽንም ከተስሹ፣ ከዛ በኋላ እሱ ካደሽና አሳልፎ ሸጠሽ እንደ ዕቃ አሳልፎ ሸጠሽ። እሺ፣ በናሽ በቃሽ፣ አሁን እንኳን በቃሽ። አትከራከሪ። በቃሉ የተናገረውን በአንድ ቤቱ የተናገረውን ነገር አትከራከሪለት። ችግር የለውም ማመን ከብዶሽ ነው እባካችሁ ካሜራ ጀርባ ያላችሁ ወንድምየውን ታስገቡልኝ ያላችሁ እዚህ ቁጭ ብሎ በአንደበቱ የሚያረጋግጥላት ይሆናል ስለዚህ ካሜራ ጀርባ ያላችሁ ወንድምየውን አስገቡልኝ ቃል በቃል ትሰሚዋለሽ እንዲሁ ከጎንሽ ቁጭ ብሎ ሁሉንም እውነት ይነግርሻል ካሜራ ጀርባ ያለ አስገቡልኝ እባካችሁ አስገቡት አምጡት ና ና ግባ ና ግባ ና እናስቲ ቁጭ ባት አሁንማ አንገትን ማንገትን አትልፋ፣ ወንድምሽ መቷል። አሁን ሁሉንም እውነት፣ እንዴት እንደሸጥካት ያለውን ነገር ዝርዝር ነገሩን ትነግረናለህ። አልናገርም ብትል እንግዲህ የእጅ የምታገኝ ነገር ተናገር፣ ምንም ይሁላ። አሁን ሌላ ዝባዘንኪ ያልፈክ፣ ከመጀመሪያው ጀምሮ ፕሮሰሱን፣ ሁሉንም ነገር ንገራት። እኛ ልታምነን ፈቃደኛለች። ታማኝ ወንድምሽ ነ እሱንም አያደርግም። ንገራት። ከዛ ሱዳናዊ አይቀኝ እጅ ጀምሮ እንዴት ሳባ፣ በጣም ይቅርታ። አይደለም፣ ሳባ፣ አይደለም አንቺ ለእኔ በሰጠሽኝ የፍቅር ያክል ሰባ በቃታ ስመስሉት ንገራት እኔ ነው የጠራከው እንጂ ከአንተ ጋር ፈልግ እኔ ነው የሸጥኩሽ። አዎ ማለት የሱዳናዊው ቀኝ እጅ ልጅ መጣና ብዙ ብር እንደሚሰጠኝ ለሱዳኑን ሰውዬ አንቺን ባለሀብታሙ ሱዳን ያ ሱዳናዊ ሰውዬ አንቺን እንደሚፈልግች እና ለዛ አንቺ ሊገብርሽ እንደሚፈልግ ምናምን ነገረኝ፣ አጫወተኝ። የሱዳናዊ ቀኝ እጅ በብርም ይሁን በማስፈራራት ብቻ ብዙ ዛቻ አዛተብኝ። ዝም ካልኩ ሚስጥር ከደበኩ ግን ብር፣ ብዙ ብር እንደሚሰጠኝ፣ ሕይወቴንም የህትም ሕይወት እንደዛውም እንደሚለወጥ አድርጎ ደለደለኝ። እኔን ሸጥከኝ፣ እኔ በማይረባ ብር እንደዚህ እንድንገላት ታደርገኝ፣ እየሳሳሁልኝ እኔ እናንተ ለሙጣለ ብዬ መከራ ንገራት ሁሉ ነው ያለኝ። ምርጫ ከመስማማት ውጪ ምንም ማድረግ አልነበረኝም። እና አንቺን ጥሩ ስራ አለ በማለት እኔም አንቺን ላስማማሽ ሞከርኩ። ከልጁ ጋር አገናኘች እና ወደ ሰንዳፋ አካባቢ ቦታው እንደሆነ እሱም እንደሚቀበልሽ እኔም ደግሞ ምንም እንደማትሆን አድርጎ ነበር የነገረኝ። ዝም በል ቀጣፊ አቷሽ። አሁን ሁሉም ነገር ናቃለሁ። ምንም ማስመስል አይጠበቅብህ። እውነቱን ብቻ ገንዘብ ገዝቶኛል፣ አልዋሽም። ገንዘብ ገዝቶኛል። ደግሞ ፈራኋቸው። እጃቸው ረጅም ነው። እንደሚያጠፉኝም ዛቱብኝ። ነገር ግን ሚስጥሩን ከደበኩ ዝም ካልኩ ብዙ ብር እንደሚሰጡኝ፣ የአንቺም ሕይወት እንደሚለወጥ አድርገው ነው የነገሩ እኔ ለአንተ ስንት መስዋዕትነት አልከፈልኩ? እንደዚህ በከረድ እንድበላ ያረገኝ ወደዛ መጋዘን ውስጥ ወደ ሰንዳፋ አካባቢ ነው የአንቺን ቦታውን ማታውቂውም፣ እሱ ነበር የወሰደች እና ወደ ሰንዳፋ አካባቢ የአንቺ ማወቅ እንደሌለብሽ ምናምን አስቀድሞ ስለነገረኝ እዛ መጋዘን ውስጥ ለጊዜውም ማረፍ እንዳለብሽ ምናምን ነው። ሳባ ምን አለፋሽ በቃ እኔ ነው የሰጥኩሽ።

እኔ ለማልቀስም አቅም የለኝም። እውነቱ ገባሽ አሁን አሁን ሳመንሽ እኔ ሳታሚ ቀርትሽ ነው እሱን ያስገባ ነው። እሺ መድሜ ዘመንሽ እኔ እንዳላመንሽኝ ነው መቼስ አመንሽ። አሁን ይኸው አሁንም እዚህ ደረጃ እ ቆመሽ እንድታወሪም ዋና ምክንያቱ እሱ ነው። እሺ እሱን ማመስገን አለብሽ። እኔም እንደለመፈለግ ያየነውን ስቃይ ብታውቂ በጣም ህይወታችን አደጋ ውስጥ ከተል ሳባ ሳባ ስንጊዜያችን ነው። አንቺ ጭራሽ ገና ወንድሜ ያደረግን ምናምን ልፋታችን መና አትክተች። ስለዚህ ሱዳናዊም ስለሁሉ ሚስጥር እንድናገር ይፈልግ አሁንም ብለሻል። ስለሁሉ ሚስጥር እናገራለሁ ብለሻል። እንደዚህነቴ በጣም የማመሰግነው ማለት ያው እንደዚህ የሆኑት ፈልገውት ነው ነግሬያቸዋለሁ። እኔ አልሰማም ብለው ነው እዚህ ደረጃ ላይ ደረሱት። ግን ቢያንስ በህይወት እንኳን መትረፉ አንድ ነገር ነው። ለዚህ ደግሞ ዋናው እዚህ ጋር ቆመሽ ተቀምጠሽ እንድታወሪኝ ዋናው ምክንያቱ እሱ ነው። እሱ ያው ሁሉ ጠውረዳይቶ የምር ተስፋ እንኳ ሳይቆርጣ አንድ ቀን በጣም ለፍቶች ነው ያገኘሽ። በጣም ማለት ነው ህይወቱን አደጋ ላይ ጥሎ ማለት እና እኔም እንደ እህትነቴ የምር በጣም ነው የማመሰግነው። እኔ እንጃ ምን እንደምልህ አላውቅም። በጣም ነው የማመሰግነው። እዚህ ጋር ተቀምጣ እንድታወራን ስላደረግ ራሱ በጣም ነው የማመሰግነው። አሁን ቢያንስ ልፋቱ መና እንዳይቀር እውነቱን ንገረኝ። ምንም አሁን መደበቂ ነገር የለም። አይተሸዋል፣ ወንድሜ ወንድሜ የምትሆንም ሰውዬ አይተሸዋል። ቀጥሎ አሁን እንኳን እድል ብትሰጪው ያሳልፈው ድጋሚን ከመስጠት ወደ ኋላ አይልም እና አሁን እውነቱን ንገሪ። በቃሽ፣ አሁን አታልቅሽ። አሁን ማልቀስ ሳይሆን እውነቱን ማውጣት ነው ያለብሽ። ምክንያቱም አሁንም ብዙ ልጆች አለው እንዳንቺ የሚጎዱ ቢያንስ ለእነሱ ብለሽ እውነቱን መናገር አለብሽ። ግዴታሽ ነው እውነቱን መናገር። ወይ ተረኛዋ እኔም ሊሆን ይችላል እውነቱን ካልተናገርሽ ለምን ደግሞ አለው አይታወቅም የሚፈጠረው ነገር ስለዚህ አሁን እነቱን ንገሪኝ በቃ ማልቀሱን ተይና ንገሪኝ እነቱን እኔ አሁን አሞኛል ምንም ማውራት አልችልም ቢያንስ ትንሽ ነገር ንገሪኝ ምን ማለት ነው አሞሻልና አልናቃለን እሱ ደግሞ በገዛዥሽ ነው አውሬ ነው በጣም ሰፊችን ያለው ያሉትን ሚስጥሮች እንዳወጣት አስገድዱኝ እባካችሁ እና ነገ እኔ ወይ ደግሞ ሌላ ሴት እንዳንቺ እንድትሆን ነው የምፈልጊው? እና ካልፈለግሽ ነው እንደማናግሪኝ? እንዴ፣ አይደለም አንቺ እኮ እሱ ራሱ አደጋ ህይወቱን አደጋ ላይ ጥሎ እኮ ነው ይህን ነገር እውነቱን ማንም ሰው እንዲያውቅ የሚያደርገው። ምን ማለት ፈልገሽ ነው? ኦኬ፣ ዛሬ ስለተረፍሽ አንቺ ነገ እንደዚህ እንደማትሆኚ በምን እርግጠኛ ሆንሽ? እስኪ ንገሪኝ። አሁን እኮ ምንም ቢያምሽ እንኳን እውነቱን መናገር አለብሽ። ቢያንስ ለዚህ ልጅ ብለሽ እንኳን እውነቱን መናገር አለብሽ። ለፈጋታችን ምን ማለት ነው? ከእሱ ጋር ስንት ሰው እንደለፋ አታውቂም። እየነገርኩሽ ነው። አሁን እውነቱን ንገሪን። በቃሽ፣ መደባበቁ ይበቃሻል። እስከ ዛሬ ስደበቅሽው ቃለ መከራውን በይኖሩ እዚህ ደረጃ ድረስ አይደርስ ምንም አያገኘኝም ነበር። ነገርኩሽ እኮ የህይወቱን ቤተሰቦቹን ብዙ ነገሮቹን ወደ ኋላ ትቶ ነው አንቺ ያገኘሽ ከዚህ በኋላ ግን ያደውል አንተ ላይ ፈጋንበትን ነገር ቀልድ ነው ያልሽው፣ ጨዋታ ነው? እየነገርኩሽ እኮ ነው። እሺ ነገር እኔ ላይ ቢደርስ እንደዚህ ትጥሰቻልሽ ማለት ነው? እንደዚህ ብያልሽ። ግዴታ እኮ ሌላ ላይ ወይ ደግሞ አንቺ ላይ መድረስ የለበትም ይሄ ነገር። እና እንደዛ ከሆነ ለእኔ እንዳዘነሽ ለሌሎች ሴቶች ለምን ደግሞ አታዝኛው? ለሌላ ሰው ለምን ደግሞ አታዝኛው? እንደሱ እምትይው ከሆነ ንገሪና እኮ እውነቱን ንገሪን። እንደ እነግራቸዋለሁ ብለሽ እኮ ነው እዚህ ከተቀምጠን እያወራንሻለን። ምን ማለት ነው አሁን እነግራቸዋለሁ ስትይ አልነበረ እ ከመቼውን ሀሳብሽ የተቀየረው? ምንም ቢያምሽ እንኳን ትንሽ እንኳን ነገር መናገር ትችያለሽ። አሁን እውነቱን ንገሪ ጁረጭ ምን አልኳችሁ? እሱን እናውቃለን። ለዛ እንዴ ሁላ ጥረት ያደረግነው የፈጋንበት የተገረፍኩት፣ የተደበደብኩት፣ የሁላ ቀን በረሀብ በችግር የቆየሁት። እባካችሁ ለኔ አልተመለሱም፣ ለማንም አይመለሱም። እባካችሁ ታውኛኔን ተባክተውኝ ተወኝ ማለት እባክሽ፣ ሚስጥሩን ንገሪ ነው ሁላ የፈጋንበት እኮ ነው። ቀልድ ነው እንዳያሹ። ምን ማለት ፈልገሽ ነው? አንቺ እየቀለድሽ ነው እንዳያለሹ ቋል ትሪንጋ አሁን ንገሪም ንገሪም። በቃ አሁን የምታለቃቅሽው ነገር ማንም አያዝንልሽም። እሺ፣ ምክንያቱም ከዚህ በላይ የሚደርስብሽ ነበረ። እሄድ ባይደር አሁን ንገሪም በቃ። እሺ፣ አታስጩኝ። ቀን ምን ነግርሽ አረፍ በይ፣ ቆይ ልንገርሽ። ነገ ከነገ ወዲያ ና እና እባክህ እነግርሃለሁ። አሁንቱ ወኝ እባክህ፣ ክረፍት ላድርግ በጣም አሞኛል። ችግር የለውም እኔ አንድ ቀን መስጠት አይከብደኝም። የሁላ ጊዜ ታግሽ ጠብቅ ያለው አንቺ ግን ተከታተያት። እኔ የተሻልኩትን የራሴን ሰው መድባለሁ። አንቺ ግን ተከታተያት። ማንም እንዲያይሽ፣ ማንም ሀሳብ እንዲያስቀይርሽ አልፈልግም። ችግር የለውም አንድ ቀን አይከብደኝም። የሁላ ጊዜ ታግሰን፣ አንዴ ሰንዳፍ፣ አንዴ አዲስ አበባ፣ አንዴ መውጫው ላይ ምንም የቀረን ነገር የለም። ለዚህ እውነት ለዚህ አቅ ስንል ስለዚህ ለአንድ ቀን መታገስ አይከብደኝም። ውድ ቤተሰቦች እጠብቃለሁ። ቢያንስ አንቺ መገኘትሽ አንድ ድል ነው። ቀጣዩ ደግሞ ሌላ ድል ነው ይሆናል። ስለዚህ እባክሽ ተረጋጊ። ውድ ቤተሰቦች እንግዲህ ያው መጠበቅ ካለብኝ እጠብቃለሁ። ግዴታ ነው፣ ምርጫ የለኝም። በተቻለ መጠን የህግ ሰዎችም እንዲገቡበት አደርጋለሁ። እጠብቃለሁ። ቸርቆዩልኝ መናገር እራሱ ስለከበደኝ ከዚህ በላይ ምንም ማለት አልፈልግም። ደክሞኛል። ማይሆን ቀን ያሳለፍነው ህይወታችን አደጋ የጨመርንበት ነገር እንዲህ እንደቀልድ እንዲያልቅ አልፈልግም እና እንዲህ ስሜት ይሞኛለው ብናደድባት ብጮህባት ደስ ይለኛል። ግን የእሷን ነገር ሳልሰማ የራሴን ስሜት ብቻ አላንጸባርቅም። በጣም ትዕግስተኛ ለመሆን እየሞከርኩኝ ነው። በጣም ብዙ ነገሮችን ተቋቋሜ ያለሁት ይሁን። ሁሉም ነገር ለበጎ ነው። እኔ ከዚህ በላይ መቋቋም አልችልም። አመሰግናለሁ።